ሰላም ጠርጥልን እንዴት ነው? የኢትዮጵያ ብሔራዊ ምርጫ ቦርድ ላይ ምን ሞላው ቃል ነው። ሊንኩ ነክተን በምንገባበት ጊዜ እንደዚህ ይመጣል። እዚህ ጋ ፈረስት ነም ላይ ስማችን እናስገባለን። ፋዘርስ ነም እናስገባለን። ግራንድ ፋዘርስ ነም እናስገባለን። ከዚያ በኋላ ኢሜይል አድረስ ኢሜይላችን እናስገባለን። ስልክ ቁጥር እናስገባለን። ከዚያ አማራጭ ስልክ ቁጥር ሌላ ካለ እናስገባለን። ይህ እሺ፣ እድሜያችንን ከዛ ጾታ፣ ጀንደር ላይ እናስገባለን። ከዛ የፖለቲካ እንትን ተሳታፊ ነበሩ ከዚህ በፊት እንላለን። አዎ ወይም አይደለም፣ አይደለም ይመረጣል። ታስገባላችሁ ዲዛብሊቲ የሰውነት ችግር ነው ወይ የማየት ችግር የመስማቱን፣ እነዚህ ካሉ ውስጥ ላይ መርጠን እናስገባለን። ከለለው ነን ብለን እናልፋለን። ሪጅናችንን እንመርጣለን። አሁን ያለንበት ክልል የምንኖርበት ማለት ነው። ሶኑን እናስገባለን። ወረዳውን እናስገባለን። ቤት ቁጥር ከለላችሁ ዜሮ ዜሮ ብላችሁ ታልፋላችሁ። የቀበሌ መታወቂያ ካላችሁ እዚህ ጋር እስካን ያደረጋችሁ ታስገባላችሁ፣ ግዴታ ነው። ከዛ ፋይሉን ካስገባን በኋላ አራት በሶስት የሆነ ጉርድ ፎቶ እናስገባለን። ዘንድ ፋይዳ ቁጥሩን እናስገባለን። ከዛ ፋኖርፊ ኤስሴን የምለው ነበር ይየፋይዳ ቁጥሩን እናስገባለን። ከዛ የመኖሪያ መረጃ ምሎ ላይ የምንኖርበት እናስገባለን። ከዛ ለየትኛው ነው የምትሞላው የምላለ። እኔ ለምሳሌ ትግራይ ብዬ ነው ለየትኛው ክልል ነው ለመሳተፍ የፈለጉት የምላለ። ከዛ ትግራይ ትግራይ ውስጥ የትኛው ዞን ነው ይላል። መቀሌ፣ ሌላ ሌላ አለ። ክልል፣ ወረዳ፣ ምን አለ ሌላ። ከዛ እንደዚህ እናንተ ወደዳችሁት እና ያፈልጋችሁት ለየትኛው ፎር የምለው ላይ አፕላይንግ ፎር የምለውን አፕላይንግን እንደምትፈልጉት አድርጋችሁ ትሞላላችሁ። ከዛ ይህንን ካላችሁ በኋላ ፕሪቪስ ኤክስፒሪንስ ኒቪኤ ከዚህ በፊት ተሳታፊ እና አስፈጻሚ ሆናችሁ እንትን ያደረጋችሁ ከሆናችሁ የስ ብላችሁ። ከዛ የስ ካላችሁ በኋላ የሚያስሞላችሁ ፎርማል ውስጥ ላይ አሁን እኔ ነው ስላልኩ ብቻ እዚህ ጋር ሲቀርቋል። ከዛ ኤዱኬሽን እንደ ወርክ ኤክስፒሪንስን እናገራል ይናገራል። የተማራችሁበትና የተመረቃችሁበት ወይም ትምህርታችሁ የጨረሳችሁ ዩኒቨርስቲውን ያስቀብላል። መቼ እንደሆነ ይላል። ከዛ ዓመተ ምሕረቱን እናስገባለን። ከዛ እኔ አሁን በእንግሊዝኛ ነው በፈረንጆቹ አስገባሁት። እንትኖቹ ጽሁፎቹ በእንግሊዝኛ ስለመጡልኝ ነው ይህን ስላችሁ። ይህም በእንግሊዝኛ አይደለም በአማርኛ የጻፍኩት ማለት ነው። እሺ እና ኮምፕሊት ኦኬ። በዲግሪ ነው በማስተርስ ነው እና ምን ምን ያስመረጣል እዚህ ውስጥ። በዲግሪ ነኝ የምትመረቁት። ከዛ የተማራችሁት የትምህርት ዘርፉን ይጠይቃል። እዚህ ትሞላላችሁ እዚህ ጋር። ከዛ ተቀጣሪ ነው ተምሎ ተቀጣሪ ነው አዎ ከዛ እዚህ ጋር ጆብ ታይትሉ ምንድን ነው የሚለውን ይጠይቃል። ከዛ ስንት አመት ሰርተዋል የሚል ይጠይቃል። ከዛ የማዘር ታንጎ የሚላለ እሱን እዚ ጋር የምትችሉትን ቋንቋውን ማዘር ታንጎ ብላችሁ መጽሐፍ ትችላላችሁ። እንግዲህ የኢትዮጵያ ስራ ቋንቋ አማርኛ እስከሆነ ድረስ ያው አማርክ እያለው እኔ ግን ጎፍኛ ተናጋሪ ነኝ፣ እንዲሁም ሌላም ቋንቋ ከዚያ ምንድነው፣ እዚ ጋር ሲቪ ያስገቡ ይላል ትራንስክርፕት ምናምን የያዘው ከዚ ይሄንን እዚሁ እናስገባለን። ከዚ በኋላ ላንጎጅ መጽሐፍ የምትችሉት ላንጎጅ ይላል። እዚ ጋር መጽሐፍ የምንችለው አማርኛ እንግሊዝኛ መጽሐፍ እንችላለን፣ ትግርኛው ከዛ ማንበብ ማንበብ የምንችላቸውን ቋንቋዎችን እዚህ እንጽፋለን። መናገር ደግሞ የምንችላቸውን ቋንቋዎቹን እዚህ እንጽፋለን። ከዚያ በኋላ ምንድነው ላንጎጅ ሰለክሽን ላይ ረንክ እስኪሴጥ ብትባል መጀመሪያ ለማን ተሰጣለ ምላለን። እሱን እናንተ የምትመርጡት እዛ ላይ ኢንኮድድ ይሆናል። የኔ አማሪክ እንግሊሽ ብዬ ነው። እንግሊዝኛ በጣም ፍሉዌንትሊ የምትናገሩ ከሆናችሁ እንግሊሽ እያላችሁ ከዛ ወደ አማርኛ ልትመጡ ትችላላችሁ። ከዛ ሶሻል ሚዲያ አለ አካውንት ይላል ከሌላችሁ የስ ትሉና እነዚህን ትሞላሉ። ከሌላችሁ ነው ትላላችሁ፣ ካላችሁ የስ ትላላችሁ። ከዛ አሁን ለምሳሌ ኤፍ አለች፣ ፌስቡክ አካውንቱን ነው ፌስቡክ አካውንቱን ቀጥታ እንትን ላይ ምንድን ነው ፕሮፋይል ላይ ሄደን ነው የምንመጣው። ለምሳሌ አሁን እዚህ ጋር ለማሳየት በዚህ እንዲመጣለን በፕሪቪው፣ አሁን እነዚህን ሊንኮችን ያመጣኋቸው ነው። እዚህ ጋር እንመጣለን ለምሳሌ የፌስቡክ አካውንት እንዲህ። ከዛ እዚህ ጋር ዳሽ እንገባለን፣ ፕሮፋይላችን እንነካለን። ይህን ከነካም በኋላ እዚ ጋ ወረድ ብለን ይህንን ሶስት ነጥቡን፣ ይህንን ይሁን፣ ይህንን መንካት እንችላለን። እጅ እንዲነካ ኮፒ ሊንክ እምላለን። ሊንኩን ሶሪ፣ ቅርታ በጣም ቅርታ በጣም ቅርታ። ታችኛውን እዚ ጋ እችን ሊንክ ከዚህ ጋር ስንመጣ ወደ ታች ዞር ስንል መጨረሻ ላይ ኮፒ ሊንክ ቱ ፕሮፋይል እችን ልካ ስናደርግ ኮፒ ራሱ ይሆናል። ከዛ እዚህ በፕሪቪው መጥተን እዚህ ጋር ፐስት እንላለን። ይህን ፐስት ነው። ይሄ ደግሞ ኤክስ ማለት ትዊተር ተጠቃሚ ከሆናችሁ እዚህ ታስገባላችሁ። አይ ኤን ማለት ሊንክድን ነው ማለት ሊንክድን ናችሁ እንደዚህ ታመጣላችሁ። ይሄ ደግሞ ቀስት ቴሌግራም ነው ቴሌግራማችሁ ቴሌግራም ማለት ስማችሁ መጣ ሳይሆን ቴሌግራም ባዩ ከሚል በታች አለ የሚያስጽፋችሁ የራሳችሁ አድሬስ። የእናንተን ስም ሰው ዘነበ ከበደ ብሎ ጽፎ አያመጣላችሁም። እራሱ የሆነ ሊንክ አለ እሱን ነው ለምሳሌ ቴሌግራም ሊንክ ላይ ቴሌግራም ኦኬ ኦኬ አሁን እየሞላሉ በቴሌግራም ስለሆነ ነው። በኋላ ሳያቸዋለሁ። ወይም ቴሌግራም ላይ ስንመጣ ሴቲንግ ወይም ፕሮፋይላችን ስንመጣ ከታች ኩል ይኖራል። እሷን ነው ኮፒ ልናደረጋል። ከዛ እዚህ ጋር ስንመጣ ይሄ ዩቱብ ነው። ዩቱብ ላይ እንደዚህ ወድን ኮፒ አድርገን እናመጣለን። ይሄ የኢንስታግራም ፔጃችን። እህንን እንድካሉ በኋላ ምንድን ነው የምንሰራው ሲቪ የንግድ ባንክ ተጠቃሚ መሆናችንን እዚህ ጋር እናረጋግጣለን። አካውንት ሆልደሩ ስም እንዴት እንደተጻፈ ማን እንደሆነ አካውንቱ ላይ የሚመጣው ስም እንደዚህ እንጽፋለን። አካውንት ቁጥሩን እዚህ እንጽፋለን። ከዛ አፕሎድ ቡክ ባንክ የምለው የቡክ እንትኑ የቀረጽነው ፎቶ ጭምር የያዘውን የቡክ ደብተር ማለት ነው። እሱንን አፕሎድ እዚህ ቹዝ ፋይል ላይ ትን ከጋላሪው ወደ ላይ እናወጣለን እንሰቅላለን ማለት ነው። ከዛ በኋላ እችንን ቲክ አርገን እናሳርማለን። ከዛ በኋላ መጨረሻ አሁን መጨረሻ አለ። ዛሬ ነው ገና የሚመዘገበው ይህንን እንድካልን በኋላ መጨረሻ ላይ ሄደን ሳብ ነው ይህ እንግዲህ ምን እንደሚለኝ አላውቅም እስኪ አብረን የምናየው ነው